ቱ አይታወቅም። የመጀመሪያው ለማኝ ተብሎ ነው የተጻፈው። ተገረፈ ሀያ አምስት ጅራፍ ተገረፈ። ከተገረፈ በኋላ ለአንድ ደጃዝማች አንድ ዓመት እንዲቆፍር በቀን አንድ ጊዜ እየበላ መሬት ግቢያቸውን እየቆፈረ እንዲኖር ተደረገ። ከዛ ወደ ሀገሩ እንዲመለስ ተደረገ ከአንድ ዓመት በኋላ ማለት ነው። መጀመሪያው ለማኝ ጣፈንታው እንደዚህ ሆኗል። በኢትዮጵያ የመጀመሪያው ከሰል ሻጭስ ማን ነው? የመጀመሪያው ከሰል ሻጭ ኢትዮጵያዊ ፊታውራሪ ኃይሌ ናቸው። መጀመሪያ አንድ ፈረንሳዊ ነው፣ ከሱ ነው የተማሩት። እሳቸው ሙሴ ሙሴ ሀናፊ ይባላሉ። እሳቸው ሙሴ ሀናፊ ሲሸጡ አዩና፣ እሳቸውም እያከሰሉ ከሰልን፣ እንጨቶችን እየቆረጡ ጉድጓድ ቆፍረው፣ ጉድጓድ ውስጥ ነው የሚያቃጥሉት። በኋላ ዙቃላ አካባቢ ያሉ ገበሬዎች በዛን ጊዜ ከሰልን ስለማያውቁ ዋቅን ጉራችን ጃለቱ ብሎ ጮው ምን ማለት ነው ጥቁር እግዚአብሔር አይወድም እግዚአብሔር ይህንን አያደርግም ይሄ እንጨትን ማቃጠል ማለት ለማገዶ ከሰል ለመስራት እነሱ ከሰል እንዴት እንደሚከሰል አያውቁም ነበር ስለዚህ ሰውየው እዛ እየቆፈሩ ፊታውራሪ ኃይሌ መሸጥ ጀመሩ ወደ ከተማ እያመጡ መሸጥ ሲጀምሩ ምኒልክ እሳቸውንም ቀጥቷል ኢትዮጵያ ውስጥ የመጀመሪያዋ ሴተኛ አዳሪ ስማን ነበረች? ወርቅቱ ትባላለች። እሷ ደግሞ ተረት ሰፈር የሚባል አለ እዛ ነው ከአንድ አርመን ጋር የተያዘችው። እሷም ሀያ አምስት ጅራፍ ነው የተገረፈችው። አርመኑም ተገረፈ። ከዛም በኋላ ምኒልክ ሀያ አምስት ጅራፍ አስገረፉት። እሱንም ከዛ ከኢትዮጵያ ወጣ። እሷም ከዛም በኋላ እሳቸው ተኝ ብይሻሉ፣ ተኝ ብለው ሴተኛ አዳሪነት እንዳይስፋፋ አወጁ። Yeah. የመጀመሪያዋ ባለውቃቢስ ማናት? የመጀመሪያው ባለውቃቢም የሕክምና እርዳታ አደርጋለሁ ስለምትል ባለውቃቢ ይላል ርእሱ። እጽዋቶችን ታውቃለች። እሷ እጽዋቶችን በነፃ ነው ደግሞ ገንዘብ አታስከፍልም። እጽዋቶቹን በሙሉ ትቀመምና እያጠጣች ሰዎችን ታድን ነበር። ህዝቡ ወደ ጤና ጣቢያ መሄድ ትቶ ወደ እሷ ነበር የሚሄደው። በኋላ ተያዘች፣ አውራጃ ፍርድ ቤት ቀረበች ተከሳ ከተከሰሰች በኋላ ፈረደባት አውራጃ ፍርድ ቤት። ከዛ በይግባኝ ከፍተኛ ፍርድ ቤት ሄደች። ከፍተኛ ፍርድ ቤት አጸናባት። ዙፋን ችሎት ቀዳማዊ ኃይለ ሥላሴ ጋር ዙፋን ችሎት ቀረበች በይግባኝ። ጃንሆይ አዩዋት። ለምን እንደዚህ አይነት ስራ ትሰሪያለሽ ብሎ ሲጠይቋት፣ ንጉሶ ሆይ አለች የእሷን መድኃኒት ጠጥተን ድነናል የሚሉ ሰዎች በሙሉ ይሰብሰቡልኝ አለች። ስንት ጊዜ ይበቃሻል አሏት። ሶስት ወር አለች። በሶስት ወር ውስጥ ፍሎሃ ቤተ መንግስት በህዝብ ተጨናነቀ ተጥለቀለቀ ይልሃል። እዛ ፋይሏ ላይ ጃኖይ አንተ ከምንዳንክ ከነቀርሳ፣ አንተ ከምንዳንክ ከክንታሮታ፣ አንተ ከምንዳንክ ከምጥል በሽታ እንግዳ ውስጥ ጤና ጥበቃ ክዛራ መክፈል አለበት ብሎ ጤና ጥበቃ ላይ ፈረዱ አለ ፋይሉ አለልህ። አሁን እዛው የእሷ ፋይል አርባ ሰባት ነጥብ አስራ ስድስት ይላል። የሕክምና እርዳታ አደርጋለሁ ስለምትል ባለ ውቃቢ ይላል እዛ ታገኛለህ፣ እልሃል።